ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ብቸኛው ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ስለ ነጭ ሽንኩርት ያው፣ አንዳንድ የኔ ተከታታዮች በነጭ ሽንኩርት ብትሰራልን መረጃ ብትሰጠን የሚል ጥያቄ ስለነበረ ያንም መሰረት አድርጌ ነው ዛሬ ስለ ነጭ ሽንኩርት ነው የምናወራው። በነጭ ሽንኩርት ምርት ውስጥ ያለውን ትርፍ እንዴት ማሳደግ እንችላለን የሚል ርዕስ ሰጥቼዋለሁ። ነጭ ሽንኩርት በዓለም በከፍተኛ ደረጃ የሚያመርቱ ሀገሮችን ስናይ ቻይና ህንድና ባንግላዴሽ ከአንድ እስከ ሶስት የሚጠቀሱ ሀገራቶች ሲሆኑ ከአፍሪካ ደግሞ ግብፅ ኢትዮጵያና አልጄሪያ የሚጠቀሱ ሀገራቶች ናቸው አገራችን ከአፍሪካ በሁለተኛ ደረጃ ከዓለም ደግሞ ሰባተኛ ደረጃ ላይ ተቀምጣለች ነጭ ሽንኩርትን በማምረት ነጭ ሽንኩርት ከፍተኛ ዋጋ ካላቸው ሰብሎች አንዱ ሲሆን በአገር ውስጥም ሆነ በአለም አቀፍ ገበያ ተፈላጊነ ለምግብነቱ እየጨመረ የመጣ አትክልት ነው። ነጭ ሽንኩርት ለምግብ ማጣፈጫ፣ ለመድኃኒትና እንደ ተፈጥሯዊ ጸረ ተባይ መድኃኒቶችም በሰፊው ጥቅም ላይ ይውላል። በሀገራችን ነጭ ሽንኩርት ለማምረት ተገቢውን ከፍታና የዝናብ መጠንን ጨምሮ ተስማሚ የእድገት ሁኔታዎችን በመምረጥ ላይ ያተኮሩና ለተሻለ ምርት የሚመከሩ የመትከልና የአመራረት ዘዴዎችን ልንከተል ይገባል። ከፍተኛ ጥራት ያለው ነጭ ሽንኩርት ማምረቻ ቦታዎችን ስናይ ከባህር ጠለል በላይ ከ1800 እስከ 2500 ሜትር ከፍታ ባለባቸው አካባቢዎች በሀገራችን በሰፊው የሚመረት ነው። በእድገት ሂደት ውስጥ ወደ 600 ሚሊ ሜትር የሚያህል የዝናብ መጠን ይፈልጋል። እንደዚሁም ደግሞ ከ12 እስከ 24 ዲግሪ ሴንቲግሬድ የሙቀት መጠን ባለባቸው ወቅት ላይ የተሻለ ይመረታል። በትክክል የሚያስፈልገውን ሂደት ተከትለን ካመረትን ከፍተኛ ምርትና ከፍተኛ ትርፍ ማግኘት እንችላለን። ስለሆነም ነጭ ሽንኩርትን ስናመርት መከተል ያለብን ሂደት ምንድን ነው የሚለውን እኔ አንድ ለከፍተኛ ውጤት የተሻለ ዝርያ መምረጥ። የነጭ ሽንኩርት ልማት ስኬት የሚጀምረው ከፍተኛ ጥራት ያላቸውን ዝርያዎች በመምረጥ ነው። ስንመርጥ የነጭ ሽንኩርት ዝርያዎችን ለመምረጥ ማየት የሚገባን ነጥቦች አሉ። ለስላሳ አንገት ያላቸው የነጭ ሽንኩርት ዝርያዎች አሉ፤ እንደዚሁ ደግሞ ጠንካራ አንገት ያላቸው የነጭ ሽንኩርት ዝርያዎች አሉ። ለስላሳ አንገት ያላቸው የነጭ ሽንኩርት ዝርያ ረጅም የመቆያ ሕይወት ያላቸው ሲሆን ማለት ከሰበሰብናቸው አርበስ ካደረግን በኋላ የሸልፍ ላይፍ እንትናቸው ረጅም ነው በተለይ ደግሞ ለሞቃታማ የአየር ፀባይ ተስማሚ የዝርያ አይነት ናቸው ጠንካራ አንገት ያላቸው የነጭ ሽንኩርት ዝርያ ግንጣዩ ወይም ክፋዩ ተለቅ ተለቅ ያለ ነው የተሻለ ጣዕም አለው ሆኖም ግን ከሰበሰብን በኋላ ለአጭር ህይወት ነው የመደርደሪያ ህይወት ነው ያላቸው እና ይሄ አይነት ባህሪ ያላቸው ኢትዮጵያ ውስጥ ጸደይና ቢሾፍቱ ነጭ የተባሉት የለስላሳ አንገት ነጭ ሽንኩርት ታዋቂ ዝርያዎች ናቸው። ሁለቱም የተለቀቁት ከቢሾፍቱ ግብርና ምርምር ማዕከል ነው። ጸደይ የሚባለው ዝርያ በ138 ቀናት ውስጥ የሚደርስና በሄክታር በጥሩ ሁኔታ ከያዝ ነው ከ60 እስከ 70 ኩንታል ምርት ሊሰጠን ይችላል። ቢሾፍቱ ነጭ የሚባለው ደግሞ በ132 ቀናት ውስጥ የሚደርስና በሄክታር ከ55 85 ኩንታል ምርት ሊገኝበት ይችላል። ሁለቱም ዝርያዎች ከ1900 እስከ 2000 ባለው ከፍታ መመረት የሚችሉ ናቸው። በኢትዮጵያ ውስጥ የሃርድኔክ ወይም ደግሞ የጠንካራ አንገት ያላቸው ዝርያዎች ብዙም ያልተለመዱ ናቸው። ነገር ግን ከለስላሳ አንገት ጋር ካላቸው አይነቶቹ ጋር ሲነጻጸሩ አጭር የመከማቻ ጊዜ ያላቸው መሆኑን ያው ቅድም ላይ ጠቅሼላቸዋለሁ። ትልልቅ ግንጣይ እንደሚያመርቱም ይታወቃል። ሁለት የመሬት ዝግጅትና የአፈር መስፈርቶች። ነጭ ሽንኩርት ከ6 እስከ 7.5 ፒኤች መጠን ባለው ልል ወይም ደግሞ ያልጠበቀ አፈር ውሃ በሚገባ የሚያፋስስ የማይቋጥር ለም አፈር ይፈልጋል። መሬቱን በሚገባ ማጽዳትና ከአረም ነፃ ማድረግ ይኖርብናል። ለኮረት ዝግጅት ሂደት ላይ ቀለል እንዲለው አፈሩ ያው ጥብቅ መሆን የለበትም ወይም ልል መሆን አለበት ማለት ነው። ሶስት ተከላና የክፍተት ርቀትን ስናይ ነጭ ሽንኩርት በጥሩ ሁኔታ የሚመረትበት የሙቀት መጠን ከ13 እስከ 24 ዲግሪ ሴንቲግሬድ ነው ብያቸዋለሁ። ለከፍተኛ ምርት ለማግኘት ከፈለግን በቀዝቃዛው ወቅት መሰረት አድርገን ልንተክል ይገባል። ስንተክል በተክሎች መካከል 10 ሴንቲሜትር በመስመሮች መካከል ደግሞ 30 ሴንቲሜትር ጠብቀን ልንተክል ይገባል። ከሁለት እስከ 3ት ሴንቲሜትር ጥልቀት እንዲኖረው አድርገን ይሄ መጠቆሚያውን ጫፍ ወደ ላይ በማድረግ መትከል አለብን ማለት ነው። ከተከልም በኋላ መልች ማድረግ ማለትም እርጥበትን ለመጠበቅና አረሞችን ለመከላከል በደረቅ ሳር መሸፈን ብንሸፍን ጥሩ ነው ተብሎ ይታሰባል። ከተከልም በኋላ ወዲያውኑ ውሃ ማጠጣትና እንትኑ ኮረቱ ወይም በልቡ እንዳይበሰብስ ለመከላከል ደግሞ ከመጠን በላይ መስኖ ወይም ውሃን ልናስወግድለት ይገባል። ለመትከል ሁልጊዜ ከበሽታ ነፃ የሆኑ ነጭ ሽንኩርት ኮረቶችን ነው መጠቀም ያለብን የግንጣዮችን ማለት ነው። እና አንዳንዴ ከገበያ የተገዛውን ነጭ ሽንኩርት አንዳንዴ ገበያ ላይ ብዙ ጊዜ እንዲቆይላቸው እንዳይበቅልባቸው በኬሚካል የሚያሹት ወይም የሚያክሙት ነገር ስላለ እዛ ላይ እንዳይበቅል ማለት ነው እና ጥንቃቄ ልናደርግ ይገባል። አራት ማዳበሪያ መጨመር ወደ 242 ኪሎ ኪሎግራም ኤንፔኤስ በሄክታር ካልኩሌት አድርገን ለምናለማው መሬት ልንጨምር ይገባል። 108 ኪሎ ግራም ደግሞ ዩሪያ በሄክታር አስበን ለሚያስፈልገን ለምናለማው መሬት በማሰብ ልናደርግ እንችላለን። ዩሪያውን ስናደርግ ግን የዩሪያ ማዳበሪያውን የምንጨምረው ግማሹን መጠን ከበቀለ ከአንድ ሳምንት በኋላ ነው የምንጨምረው። ቀሪውን ግን ደግሞ ግማሽ ደግሞ የመጀመሪያውን ከጨመርንበት ቀንተነ ተነስተን ከአራት ሳምንት ቆይታ በኋላ ልንጨምር ይገባል። አምስት የመስኖ መስኖ ወይም ውሃ ማጠጣት፣ ነጭ ሽንኩርት የማያቋርጥ እርጥበት ያስፈልገዋል። ነገር ግን ከመጠን በላይ ውሃ ማጠጣት ወደ በልብ መበስበስ ወይም ደግሞ ወደ ኮረት መበስበስ ሊያመራ ይችላል። ነጭ ሽንኩርት በጣም ትንሽና ጥልቀት የሌለው ስር ሲስተም ስላለው ስርዓት ስላለው ማለት እንትኑ ሻሎ ሩት ሲስተም ነው ያለው እና በእድገት ወቅት ሁሉ በአጠቃላይ በእድገት ሁሉ ወቅቱ በውሃ ለሚፈጠር ተጽዕኖ በጣም ሴንሲቲቭ ነው ወይም ተጋላጭ ነው ማለት ነው። እና ማንኛውም የአፈር መድረቅ ሁኔታ በተለይም በበልብ ዝግጅት ወቅት ወይም ኮረት በሚያዘጋጅበት ወቅት ከተከሰተ የምርት መቀነስን ያስከትላል። ከተተከለበት ጊዜ ጀምሮ ከሰማኒያ ፐርሰንት በላይ የተተከሉት እስኪ በቅሉ ድረስ በየሶስት አራት ቀናት እየጠበቁ ውሃ ማጠጣት ያስፈልጋል። ከዚያም በሳምንት አንድ ጊዜ በማጠጣት መቀነስ ይቻላል። ከመድረሱ ሶስት ሳምንታት በፊት መስኖ ወይም ውሃ ማጠጣት መቆም አለበት ለአርበሲንግ ምቹ እንዲሆን። ስድስት አረም ተባዮችና በሽታዎችን ስናይ አረሞች ከነጭ ሽንኩርት ጋር ለጠቃሚ ንጥረ ነገር ይፎካከራሉ ይወዳድራሉ በዚህም ምርት ሊቀንስብን ይችላል የተሻለው የአረም መከላከያ ዘዴዎችን እንደ መልችን መጠቀም ቅድም ብያቸዋለሁ ከተከልን ጀምሮ መልቺንግ ብንጠቀም አረሙ እንዳይበቅል ያደርግ ይችላል ቢበቅልም እንዳሄድ እድገቱ እንዳይቀጥል ያደርግ ይችላል እንደዚሁ ደግሞ በልብ እንዳይጎዳ ጥንቃቄ በማድረግ በእጅ የማረምና እነዛም በማድረግ የአረምን ማስ ብዛት እና አስቸጋሪነትን ደግሞ በጣም የሚያስቸግር ደግሞ ከሆነ ጸረ አረም መድኃኒቶችን በመጠቀም መከላከል ይቻላል። የተለመዱ የነጭ ሽንኩርት ተባዮችና በሽታዎችን ስናይ ትሪፕስ ዋነኛዋ ነች፣ ዋነኛ የነጭ ሽንኩርት ተባይ ነች እና ችላ ካልናት ከፍተኛ ኪሳራ ምታደርስ ነች። ይቺ ተባይ ጉዳቷ እየከፋ ሲሄድ ቅጠሎቹ ይታጠፋሉ። ስለሆነም ወቅቱን ጠብቀን የተሻለውን ጸረ ተባይ መድኃኒት በመጠቀም ልንቆጣጠራት ይገባል። ሌላው ጉዳት ነው የሚጠቀሰው እነዚህም ደግሞ ጉዳት የሚያደርሱት ስርን እና ኮረትን ወይም በልብን ነው የሚያጠቁት ማለት ነው። ይህን ለመከላከል የሚቻለው በሰብል ማፈራረቅ ነው። ከዚህ በፊት የነበረው ሽንኩነጭ ሽንኩርት የተተከልንበትን ማሳ ከሁለት ከሶስት ዓመት በኋላ መልሰን ብንተክልበት ይህንን የማት ወድስ እንትን ብሬክ ማድረግ ይቻላል ማለት ነው ይሄ ሌላው ያው ፈንግሳይድ በመርጨት ልንቆጣጠር ይገባል ነው የበሽታ ዑደቶችን ለመስበር ግን ወይም ለማቋረጥ ነጭ ሽንኩርትን ከስንዴ ወይም ጤፍ ወይም ደግሞ ጥራጥሬዎች ጋር በማፈራረቅ ችግሩን መቀነስ እንችላለን። ሰባት ነጭ ሽንኩርትን መሰብሰብና ከሰበሰብን በኋላ ያለው አያያዝ ነጭ ሽንኩርት እንደ ዝርያው ሁኔታ ለመድረስ ከአራት እስከ ስድስት ወራት ይወስዳል ነጭ ሽንኩርት ለመሰብሰብ ዝግጁ መሆኑን እንዴት ማወቅ እንችላለን ለሚለው ቅጠሎቹ ወደ ቢጫነት መቀየርና መድረቅ ይጀምራሉ ኮረቶቹ ሙሉ በሙሉ የተገነቡና ጠንካራ ይሆናሉ የተክሉ አንገት ሲጨመቅ ይለሰልሳል የምንሰበስብበት የተለመደው አሰራር ያው ኮረቶቹ እንዳይጎዱ በጥንቃቄ መንቀል ይኖርብናል። ነጭ ሽንኩርትን ከመከማቸቱ በፊት ለሁለት እስከ ሶስት ሳምንታት በጥላ ስር ሊደርቅ ይገባል። ለተሻለ የመደርደሪያ ህይወት ስሩን እና ግንዱን መከርከም ያስፈልጋል። መበላሸትን ለመከላከል ጥሩ የአየር ዝውውር ባለው ቀዝቃዛና ደረቅ ቦታ ውስጥ ማከማቸት ይኖርብናል ይላል። ዛሬ እንግዲህ ስለ ነጭ ሽንኩርት ትንሽ ልበላችሁ ብዬ ነው። የቀሩ ነገሮች ካሉ በኮሜንት ላይ አስቀምጡልኝ። አወል ስሪንቃ የግብርና ፕሮግራም ለግብርና ቤተሰቦች ይጠቅማል ያለውን ሀሳብ ወይም መረጃ ዲስፕሌይ ያደርጋል። በሚቀጥለው ደግሞ በሌላ እንትን ይመጣለው። ሆኖም ግን በዚህ መልክ ይህንን ሰብል ብትሰራልን፣ በዚህ በዚህ መረጃ ብሰጠን የምትሉ ሀሳብ ካለ ኮሜንት ላይ አስቀምጡ። ወረፋውን ጠብቆ ዲስፕሌይ ይደረጋል። በመጨረሻም አወል ስሪንቃ የግብርና ፕሮግራም ለሀገራችን ሰላም ይመኛል። ሀገራችን ከዳር እስከ ዳር ሰላማ ብዝት ይበል። አሜን